ምናልባት ሺዓ የሚለው ነገር ወይም ደግሞ ቃሉ በቁርአን ወይስ በሀዲስ አለ ወይ ብለን የመጀመሪያውን ጥያቄ ናነሳለን ማለት ነው። በኢስላም ላይ ለመጀመሪያ ጊዜ የተከሰተው የቢድዓ መንገድ በሰሓቦች ጊዜ ነበር የተጀመረው። እንደሚታወቀው በዐሊይ ረዲ ላሁ አንሁ ኪላፋ ዘመን ላይ ሁለት አደገኛ የሆኑ የጥመት አንጃዎች፣ የቢድዓ አራማጆች ተፈጥረዋል፣ ተከስተዋል። እነሱም ቢድዓቱል ኸዋሪጅ የሺዓዎችና የሐዋሪጆች ቢድዓ ነው። እነዚህ ሁለት የጥመት ቡድኖች በሰሓቦች ጊዜ ለመጀመሪያ ጊዜ የተከሰቱ የጥመት አንጃዎች ወይም የቢድአ አራማጆች ነበሩ። የተለያዩ የሆኑ የቢድ አንጃዎች የጥመት አራማጆች ከነዚህ ከሁለቱ ቡድኖች ቅርንጫፍ እየሰሩ ተሰራጭተዋል ማለት ነው። ሐዋሪጆችን በተመለከተ አሊ ረዲ ላሁ አንሁ ተጋደሉት፣ ጦርነት ከፈቱ፣ አልይ ረዲ ላሁ አንሁ ተጋደላቸው። በአልይ ረዲ ላሁ አንሁ አሸናፊነት የሐዋሪጆች ውጊያ ተጠናቀቀ ማለት ነው። ሺዓዎችን በተመለከተ ግን በወቅቱ የተለያየ የሆነ ደረጃ ነበራቸው። ከነሱ ውስጥ በአልይ ረዲ ላሁ አንሁ ላይ በጣም ድንበር ያለፈና አልኢላህያ የሚባሉ አልይ ረዲ ላሁ አንሁን አላህ ነው አምላክ ነው እስከ ማለት የደረሱ ኩፍር ላይ የወደቁ ሺዓዎች አሉ። ሌሎች ደግሞ ከነሱ በታች የሆኑ የቢድዓ ደረጃ ላይ ያሉ የጥመት አንጃዎች አሉ። በአሁኑ ጊዜ ደግሞ ሺዓዎች በጣም ብዙ አይነቶች ናቸው። ልክ እንደ በፊቶቹ በጣም ድንበር አልፈው ኩፍር ደረጃ ላይ ያሉ አሉ። ከነሱም በታች ሆኖ ደግሞ የተለያዩ የቢድዓ ተግባራት ላይ ይወደቋሉ። በወቅቱም ቢሆን አልይ ረዲ ላሁ አንሁ በሱ ላይ ድንበር አልፈው አልይን አላህ ነው አምላክ ነው ብለው እዚህ ደረጃ ድረስ ከባድ ኩፍር ላይ የደረሱትን አሊ ረዲ ላሁ አንሁ ከባድ በሆነ አቀጣት ቀጧቸው ነው። ምክንያቱም በአሊ ረዲ ላሁ አንሁ ላይ እንደዚህ ድንበር ሊያልፉና ጌትነትን እስከሚሰጡት ድረስ እዚህ ደረጃ ያደረሳቸው ነገር ምንድን ነው? መስራቹ ራሱ እስልምና ላይ የተጠጋ የይሁድ ሰላይ ላይ በመሆኑ እንደሚታወቀው፣ አብዱላህ ብኑ ሰበእ ወደ እስልምና ተጠግቶ በአሊ ረዲ ላሁ አንሁ ላይ ሰዎች ድንበር አልፎ ጌትነትን እስከሚሰጡት ድረስ ያደረሳቸው ይህ ታላቅ የጥመት መሪ ነው። ስለዚህ ዋናዎቹ አልይን ጌታነህ ብለው የሚያምኑ የሺዓ ቡድኖች የተመሰረተው በየሁድይ መሆኑ የሚታወቅ ነገር ነው። እዚህም በታች ደግሞ የተለያዩ ደረጃዎች አሏቸው። ለምሳሌ አልይ ረዲላሁ አንሁ ከአቡበክርና ዑመር ይበልጣል ብለው የሚናገሩም ነበሩ። እነዚህን አልይ ረዲላሁ አንሁ እኔ ከአቡበክርና ዑመር አልበልጥም ብለው በራሳቸው በብዛት እንደተናገሩ ሐዲሶች ላይ የምንመለከተው ነገር ነው። ነገር ግን አይ አንተ ከአቡበክርና ዑመር ትበልጣለህ ብለው እምቢ ያሉትን ደግሞ አልይ ረዲ ላሁ አንሁ እንዲገረፉ ትእዛዝ ሰጥቶ ነበረ። ይህ ምንን ያመለክታል? አልይ ለራሳቸው አቡበክርና ዑመር ያላቸውን ታላቅ ደረጃነት ከመግለጻቸው ጋር ራሳቸውን ከነሱ አብልጠው እንደማያዩና ይህንን የሚያምንም የተሳሳተ ግንዛቤ እንዳለው ራሳቸው አልይ ረዲ ላሁ አንሁ በወቅቱ ያስተማሩ መሆኑን የምንረዳው ነገር ነው ማለት ነው። በዚህና በተለያዩ ምክንያቶች በአልይ ላይ ድንበር ያለፉ የጥመት ቡድኖች ሺዓዎች ይባላሉ ማለት ነው። ይህ ሺዓ የሚባል በአልይ ላይ ድንበር ያለፉ የጥመት ቡድኖች በወቅቱ አልይ ራሱ የተጋደላቸውና እንደ የደረጃቸው ደግሞ እንዲገረፉም እንዲመከሩም ያዘዘባቸው የሆኑ እነዚህ የጥመት አካላቶች ዛሬ ላይ ብቅ ብቅ ማለታቸውን እየተመለከትን ነው። ሁላችንም ከነዚህ የጥመት አንጃዎች ራሳችንን እንድንጠብቅና በሶሐቦች በኩል ያለን እምነት ምን አይነት ነው? አህልሱና ወልጀማዎች በሶሐቦች ላይ ያላቸው እምነት ምንድን ነው? ቁርአንና በሐዲስ የተለያዩ ኪታቦችንም በመማር ራሳችንን ከነዚህ የጥመት አንጃዎች ልንጠብቅ ይገባል። ይህ የሚሆነው ራሳችንን ወደ አይልም ስናስጠጋ ለዕውቀት ዝግጁ ስናደርግ ነውና ሁላችንም በቻን ነው አቅም